ሰላም ሰላም፣ እንዴት ናችሁልኝ? እንዴት ናችሁ? የቲክቶክ አንድ ፎሎወሬ እንደዚህ የሚል ጥያቄ ጠይቆኛል። ምንድን ነው ጥያቄው? እንዴት ነህ? ኖርማሊ ሜዲሲን መማር እፈልጋለሁ፣ ግን እንደዚህ የሚነበቡ ነገሮችን ሳይ ዩቲዩብ ካላየው እና ለረጅም ጊዜ ደጋግሜ ካላነበብኩኝ ቶሎ አልይዝም እና እንዴት ነው ሜዲሲን ላይ ሰርቫይቭ ማድረግ የምችለው? ሜዲሲን ልማር እያስብኩኝ ነው የሚል ሰው ጥያቄ ጠይቆኝ ነው ይሄ እንደዚህ አይነት ጥያቄ እንግዲህ ምንድነው መለሰው፣ በቃ አንተ ያር ፐርፌክት ፎር ሜዲሲን ማለት ነው። ሁላችንም ቶሎ መያዝ የሚባል ነገር የለም። በጣም በልኪ ነው። ኮንሰፕት አንደርስታንድ ለማድረግ ረጅም ሰዓት ብዙ ነገሮችን ማየት ያስፈልጋል። ለምሳሌ ስዕሎችን ማየት ያስፈልጋል፣ ፒክቸሮችን ማየት ያስፈልጋል፣ ቪዲዮ ማየት ያስፈልጋል። በተለያየ መንገድ እንትኖችን አብዞርቭ ማድረግ ያስፈልጋል። ከዛ በኋላ ነው የሚቀመጠው። ለመሸምደድ ልክ ነው፣ በጣም ከባድ ነው መሸምደድ። በጣም ብዙ ስለሆነ መሸምደድን ኢስ ኖት ሪኮሜንድድ ምንድነው መረዳትና ነገሮችን ኮንሴፕቹዋላይዝ አድርጎ በራስ እንትን መረዳት ያስፈልጋል ለረጅም ጊዜ እንዲቆይ ማለት ነው ለሚሞሪ። እና የጠየቀኝ ልጅ እንግዲህ ጥያቄው ይሄ ነበር፣ ዩ አር ዘ ፐርፌክት ፐርሰን ማለት ነው ቁጭ ብሎ ማንብብ ለረጅም ጊዜ ያስፈልጋል። ዩቲብ ቪዲዮ ማየት ያስፈልጋል። ሌክቸር ቪዲዮዎችን፣ ሌክቸር መቀመጥ፣ ለረጅም ሰዓት ተቀምጦ ክላስ ውስጥ ማዳመጥ፣ ኖት መያዝ ያስፈልጋል። ይሄን ደግሞ እንትን ለማለት ረዘም ያለ ጊዜ ያስፈልጋል ማለት ነው። ስለዚህ አብዛኛው ኢንክሉዲንግ ሚ እኔ ነገሮችን ደገም ደገም አድርጌ ካላየው ካላነበብኩኝ ኦር ደግሞ እንትን ካላረኩኝ በደንብ ሪሀርስ አድርጌው በራሴ እንትን ካላልኩኝ ብዙ እንትን ምል ሰው አደለውም። እንግዲህ እኔ ተመልቄ ጨርሻለሁ። ስለዚህ ዩ ካን ዱ ኢት ቱ ማለት ነው። ስለዚህ እንደዚህ የምታስቡ ሰዎች ካላችሁ፣ ሜዲሲን የምትፈልጉት ከሆነ እንግዲህ ምን ብነ ያልኩት የምትፈልግ ከሆነ ዩ ዚስ ኢዝ ፐርፌክት ፎር ዩ። ስለዚህ ምንድነው አትጨነቁ። እንደዚህ ለረጅም ሰዓት ካላነበብኩት የምትፍሉ ሰዎች ካላችሁ፣ ረጅም ሰዓት ቁጭ ብሎ ማንበብ ነው የሚፈልገው ለሜዲሲን ማለት ነውና ነገሮችን ኢንተርናላይዝ ለማድረግ ማለት ነው። ስለዚህ እንደዚህ አይነት ኮንሰርን ያላችሁ ልጆች ዩር አሪፍ ሰውም እንደም መጥፎ ሳይሆን ለሜዲሲን ዩር ሶ አድቫንቴጅስ ናችሁ ለማለት ነው። አመሰግናሉ። አካውንቲን ፎሎ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። በተለይ ደግሞ እንደዚህ አይነት ቪዲዮዎችን ማየት ለሚፈልጉ ሰዎች ሼር አድርጉላቸው ቪዲዮን። እና ደግሞ ጥያቄ ካላችሁ መጠየቅ ይቻላል። ኢንቦክስ ማድረግ ትችላላችሁ፣ ኮሜንት ላይ መጻፍ ትችላላችሁ። ወዳቸዋል። ይመቻችሁ።